ክፍል 34 ትረካን ለማስታወስ ያህል የሚላኒ ደግነት በተፈጥሮ የተሰጣት ሲሆን የስካርሌት ደግሞ በጥናትና ጥበብ የተገኘ መሆኑን ስካርሌት ባሏ ቻርልስ ያደገበትን ቤት አይታ ቤቱ የወንድ ጠረን ሽታ እያለ የሚጮህ ቤት ነው ስትል ተደምጣለች። ስካርሌት አትላንታ ከመጣች በኋላ ልብ መግዛቷንና መረጋጋት መቻሏን፣ የነርስነቱን ስራ መጥላቷን፣ አሽሌ በጦርነቱ ሊሞት ይችላል ከሚለው ስጋት በስተቀረ ጦርነት እንደማይጥማት ቻርልስን የሚያውቁት ሴቶች በሙሉ ሲያዝኑላትና ሲንከባከቧት ስካርሌት ምቾት የሚነሳት ሳንካ ቢያጋጥማትም አትላንታ አስደስታታለች። ቆይታዋንም እያራዘመች መምጣቷን፣ ሌላው ስካርሌት በባዛሩ ላይ ለመታደም ያልሄደ ሰው የለም ከኔ በስተቀረ ስትል ሰምተናታል። ከሁሉም የህብረተሰብ ክፍል ተውጣተው በዳንሱ ላይ ሊሳተፉ ተጉዘዋል ብለን ነበር። ክፍል 34 ትረካ ያቆመው ቀጣዩ ክፍል 35 አሁን ይደመጣል። ሜላኒና ወይዘሮ ፒትፓት እንኳን ቀሩ አልቀሩ ስሜት አልሰጣቸውም። ከናካቴው የመሄድ ፍላጎቱም አላደረባቸውም። ለስካርሌት ግን ቀላል ነገር አይደለም፣ ለመሄድ በጣም ትፈልጋለች። ይሄ መቼም ጥሩ ስራ አይደለም። ለዚህ ባዛር ዝግጅት ከማንም ከከተማው ካለች ልጃገረድ የተሻለ እንዲያውም እጥፍ የሰራች ስካርሌት ናት። ካልሲ ሰፍታለች የህፃናት ኮፍያዎች ጠልፋለች የብርድ ልብሶችንና የአንገት ፎጣዎችን አዘጋጅታለች። ጌጣጌጦችን፣ ሳህኖችንና ፍንጃሎችን የጢም መላጫ ኩባያዎችን በቀለም አስውባለች። ግማሽ ደርዘን የሚሆኑ የሶፋ ትራሶችን በኮንፌዴራሲው ባንዲራ አንቆጥቆጣ ጠልፋለች። እርግጥ ባንዲራው ላይ ያሉት ኮከቦች ጥቂት ተዛንፈዋል፣ ከፊሎቹም ከሞላ ጎደል ወደ ክብነት ወስዷቸዋል አንዳንዶቹ ስድስት አንዳንዶቹ ሰባት የጨረር መስመር ሰፍተዋል። ቢሆንም አጠቃላይ ውጤታቸው ሰምሯል። ትናንትና ለምሳሌ በፊት የዶሮ ቤት ከነበረው አቧራ የሚጠጣ መሳሪያ መጋዘን ውስጥ ቢጫ፣ ሐምራዊና አረንጓዴ ሻካራ ጨርቆችን ስትደረድርና ስታጣብቅ ሰውነቷ እልቅ እስኪል ድረስ ደክማ ነው ወደ ቤት የሄደችው። በሴቶች የሆስፒታል ኮሚቴ ተቆጣጣሪነት የሚሰራው ይሄ ስራ ቀላል አልነበረም ከወይዘሮ ሜሪ ወይዘር ከወይዘሮ ኤልሲንግና ከወይዘሮ ዋይቲንግ ስር ሆኖ ስራ መስራት እንደ ባሪያ መነዳት ነው ሴት ልጆቻቸው እንዴት ዝነኛ እንደነበሩ የሚለፈልፉትን ዲስኩር መስማት ራሱ አንድ አንጎል የሚያዞር ነገር ነው በዛ ላይ ወይዘሮ ፒትፓትና ኩኪ የሚደራረብ ኬክ ሲጠብሱ አግዢን ብለዋት እጇን አቃጥሏት ሁለት ጣቶቿ ውኃ ቋጥረዋል እንደ ሜዳ ባሪያ እንደ ቅሪላ ሲያለፏት ከርመው። ታዲያ አሁን ፌሽታው ሲጀምር ክብር በሚባል ከንቱ ሽፋን ባዛሩ ላይ መገኘት የለብሽም ማለት ምን ይባላል? እጭ የሞት ሚስት በመሆኗ በሚቀጥለው ክፍል የሚያለቅስ ልጅ ስላላት ከአገሩ ደስታና ከአገር ፌሽታ የምትነጠል ከሆነ በእውነት ጥሩ ስራ አልተሰራም። ምን ነው የዛሬ አመት አይደለም እንዴ ይሄን ጥቁር ከል ሳይሆን የሚያምር ቀለም ያለው ቀሚስ ለብሳ ትደንስ የነበረው? ሁለት ሶስት አመት አልሆነው። አምና አልነበረም እንዴ ሽክ ብላ ዘንጣ ያላንዳች አይን ማሸት ከሶስት የተለያዩ ወንዶች ጋር ትወዳጅ የነበረው? ገና 17 ዓመቷ ነው አሁን። እግሮቿ ገና ብዙ ዳንስ ይቀራቸዋል። ሽንጧ ገና ብዙ መውረግረግ ይቀረዋል። አይኖቿ ገና ብዙ መስለምለም ብዙ መቁለጭለጭ ብዙ ማጓጓት ይቀራቸዋል። ኧረ ምን የጎዳ ዋጅ ነው! በሉ በጭራሽ ጥሩ ሥራ አልተሠራም። ሕይወት ከጭብጧ ተፈልቅቃ እያመለጠቻት ነው። ሕይወት ከእጇ ወጥታ በሞቃት የበጋ ጥላ ውስጥ በተዘረጋው በግራጫ ዩኒፎርሞችና በሚንቀጫቀጩ እርካቦች እንዲሁም በአበባ በተጌጡ ቀሚሶችና በባንጆ ሙዚቃ በታጀበ መንገድ ላይ ነጎደችባት። በጣም ውድ ጓደኞቿን አክማ ጠግና ያዳነቻቸውን ሰዎች ምንም አይነት ፈገግታ ሳትሰጥና ያላንዳች የደስታ ስሜት እጇን ታውለብልብላቸው እንጂ የጉንጯን ስር ጉዶች ግን ለመሸሸቅ አልቻለችም። ከባሏ ጋር መቃብር ያልገባው ልቧን እንደገባ ማስመሰል አልሆነላትም። እስካርሌት እጅ መንሳቷና ማውለብለቧ የተቋረጠው ሁልጊዜ ደረጃ ሲወጡ ማለክለክና ቁና ቁና መተንፈስ ልማዳቸው የሆኑት ወይዘሮ ፒትፓት ድንገት መጥተው ከመስኮት ጎትተው ሲወስዷት ነው። እንዴ እንዴ እንዴ፣ ምነው የእኔ ቆንጆ አብደሻል? በል ደሞ ብለሽ ውለሽ እመኝታ ቤትሽ መስኮት ላይ የቆመሽ ለወንዶች እጅሽም ታውለበልም ይጀመር ፎ! ነውር ነው ነውር ነው ሀፍረት እኔ መቼም ሳይሻ መዴ ቡድን ያለው እናትሽ እንኳን ይሄንን አላየች፣ እንደው ብትሰማ ምን ትላለች? አይ እንደ መኝታ ቤቴ እኮ መሆኑን እነሱ አያውቁም እንደ መጠርጠራቸው ሲሆን እኮ ነው ነውር ከመሆኑ ያስቀረው። አየሽ፣ እኔ መቤት እንዲህ ያለውን ነገር ከማድረግ መቆጠብ አለብሽ። ሰው ልጄ፣ እንደው እንደው እንኳን እንዲህም ተመችተሽ፣ እንዲያውም እንዲያው ነው ስጋሽን ነው በሐሜት የሚዘለዝለው ምን ጊዜ እንዲቀበጠች ባሏ ሙት አመቱ ሳይወጣ እሷ መኝታ ቤት መስኮት ላይ ቂጥጥ ብላ ተገለፍጣ አለች ይላሉ። ብቻ ተዩ ተዩ፣ የሙኒ እናት ሌሎቹ ባያውቁ እንኳን ወይዘሮ ሜሪ ዌዘር መኝታ ቤትሽ መሆኑን ታውቃለች። እኛ ሮጊት ዝመት መሽን ባንዴ መንደሩን ይለቀለቁታል። ምን ነው የኔ መቤት እንዴ፣ እንጂ ሰው እንዳይ ሰማሽ፣ ዝም በይ እንጂ እንዴ። ዶሊ ሜሪ ዌዘር እኮ በጣም ወዳጄ ናት። ቢሆንም ካሮጊት ድመትነታቸው አይለውጣቸውም። ውይ ኧረ በመስኩስ በቃ ክስቲ ያልቁስ በቃ እሺ በቃ ይቅርታ እሺ፣ የመኝታ ቤቱ መስኮት እኮ መሆኑን ረስቸው ነው። ይቅርታ ያድርጉልኝ። እውነት ሁለተኛ አይለመደኝም። እኔ እኮ በቃ ሲያልፉ ለማየት ብቻ እኮ ነው ብቅ ያልኩት። እውነት አብሬያቸው ለመሄድ ጓጉቼ ነው። አረበ ጉዴ ወጡ አሁ መሄድ እፈልግ ነበር ቤት መቀመጡ በጣም ስልችት እንደው ብሎኛል እስካርሌት። እንደው በፈጠረሽ በፈጠረሽ ሁለተኛ እንደዚህ ያለ ነገር ካፍሽ እንዳይወጣ ቃል ግቢልኝ። ሰው እኮ የቡና መጠጫ ነው የሚያደርግሽ። እንደው ለምስኪኑ ቻርሊ ተገቢውን አክብሮት አልሰጠሽውም። ውይ ምነው አክስት፣ ኧረ አልቅሱ በሞትኩት፣ አልቅሽ አንቺን ማስለቀስኩሽ፣ አሉ ወይዘሮ ፒትፓት መንሰቅሰቃቸውን ቀነስ አድርገው ከቀሚሳቸው ኪስ ማሐረብ እየፈለጉ። ያ የህመም ስሜት በመጨረሻ እስካርሌት ጉሮሮ ላይ ደረሰና ተከማቸ። ጮክ ብላ አለቀሰች። ወይዘሮ ፒትፓት ቻርሊ ትዝ ብሏት ነው ብለው አሰቡ። እሷ ግን ያለቀሰችው የመጨረሻው የጋሪ ጎማ ድምፅ በመሞቱ መንገደኞቹ ርቀው መሄዳቸውን አስባ ነው። ሜላኒ ፊቷን ጭንቀት እንዳመሰቃቀለው በጇ የፀጉር ብሩሽ እንደያዘች የተለመደውን ንጹህ ጥቁር ሐር ፀጉሯ መረብ ስለሌለው ፊቷ ላይ እየፈሰሰና ማዕበሉን እያተራመሰ ። ከክፍሉ እየተንደረደረች መጣ። ምነው? ምንድን ነው? ምንድን ነው ነገሩ? ምን ሆናችሁ? ቻርሊ ነው ቻርሊዬ ነው አሉ ወይዘሮ ፒት ፓት በስቅስቅታቸው ውስጥ። ስካርሌት በቻርሊ ጉዳይ በማዘኗ ደስ ብሏቸዋል። ጭንቅላታቸውን ሜላኒ ደረት ላይ እያንጋለሉ፣ ወይኔ ጉዲ አለች ሜላኒ የወንድሟ ስም ሲጠራ ከንፈሯ እየተንቀጠቀጠ። ስካርሌት ባክሽ፣ ባክሽ ጠንከር በይ ባክሽ፣ ለመርሳት ሞክሪ። ስካርሌት አልጋዋ ላይ ተዘርራ መንሰቅሰቋን ቀጠለች። ድምጿን ከፍ አድርጋ ከንቱ ለባከነው ነው ወጣትነቷ ተንሰቀሰቀች። ልትደሰትበት ሲገባት፣ ልትዝናናበት ሲገባት፣ ለተነፈገችው የወጣትነት ነፃነት ተንሰቀሰቀች። ሁሉም ነገር እያለቀሰ እንደሚያገኝ ህፃን፣ ተንሰቀሰቀች። አሁን ግን መንሰቅሰቅ እንደማያዋጣ ስላወቀች በንዴትና በተስፋ መቁረጥ ደግማ ደጋግማ ተንሰቀሰቀች። ራሷን ትራሶ ውስጥ ቀብራ እግሯን እያንፈራገጠች እየየ አለች። ለሞቼ ማረፍኩት አሉ ወይዘሮ ፒትፓት በሐዘንና በስቅስቅታ በዚህ የሐዘን ኤግዚቢሽን ፊት ቆመው እንኳ ያንኳን አዘውት ገና ሲያስቡት የሚወርድ እምባቸው አሁን ቀጥ ብሏል። ሜላኒ የወንድሟ ሚስት ለማባበልና ለማጽናናት ወደ አልጋው ተጠጋች። ይህኔ እናት በቃ አታልቅሽ፣ ቻርሊ ምን ያህል የውድሽ እንደነበር አስቢና ተጽናኛለሽ። የውዱን አፍቃሪሽ ልጅ አስቢና ተጽናኝሽ ይስካል እስካርሌት ከወጣትነት የደስታ ክልል የመገለል ስቃይ ባንድ ወገን ይህን ስቃይዋን አለመረዳታቸው በሌላ ወገን በአንድነት ተገምዶ አንደበቷን አሰራትና ቃል መናገር አቃታት አለመናገሯ ግን በጅቷታል ምክንያቱም በስሜት ተገፋፍታ በዚያ ከጄራልድ በወረሰችው ግልጽና ቀጥተኛ እምነቷ እውነቱን ፍርጥ አድርጋ ዕጤያቸውን ዱብ ልታደርገው ትችል ነበር ሜላኒ ትከሻዋን መታመታ እያደረገች ማጽናናቷን ስትቀጥል ወይዘሮ ፒትፓት ደግሞ ግዙፍ ሰውነታቸውን በግርጣታቸው ተሸክመው ሄደው የመስኮቱን መጋረጃ ዘጉት እስካርሌት አትዝጉት እሱን አለችና ጩኸች በለቅሶ ሳምባ የመሰለውን ያበጠ ፊቷን ከትራሱ ቀና ያደረገች ይህን ያህል እኔ ሞቻለሁ እንዴ መጋረጃ ለመዝጋት አቅም ያጣሁ የምታስመስሉኝ ዳሩ ብሞት ይሻል ነበር ብቻይን ተውኝ፣ በቃ ተውኝ ብቻዬን። መልሳ ጭንቅላቷን እትራሱ ውስጥ ቀበረችው። ጥቂት የሹክሹክታ ውይይት ከተካሄደ በኋላ አጠገቧ ቆመው የነበሩት ሴቶች ኮሽ ሳያደርጉ በግርጣታቸው እየተራመዱ ወጡ። ደረጃውን እየወረዱ ሳሉ ሜላኒ ለወይዘሮ ፒትፓት እንዲስትላቸው ሰማች። አክስቴ ስካርሌት ፊት ስለ ቻርሊ ባታነሽ ጥሩ ይመስለኛል። በጣም ይረብሻታል ምስኪን ልጅ፣ ፊቷ እንደዛ ስብርቅርቅ ቀረው ኩል ለማልቀስ ስትታገል ነው። ምንም እንዳትጨነቅ ብናደርጋት ጥሩ ነው። እስካርሌት የአልጋውን ምንጣፍ አቅሞ በተሰለበ ንዴት መንቅራጥ አለችው። የከፋ ስድብ ለመሳደብ እየተጣጣረች ነው። የሰማይቱ ያለ አለች ጮክ ብላ። በመጨረሻ የእፎይታ ስሜት ተሰማት። ይቺ ሚላኒ ግን ገና በአስራ ስምንት ዓመቷ እንዴት ለወንድሟ ሐዘን ብላ ከል ለብሳ ከፌሽታ ርቃ ቤት መቀመጥ ይቻላታል። ጉድ ሚላኒ እኮ እድሜ ሽምጥ እየጋለበ ጥሎን እንደሚሄድ አይታያትም። ብታውቅም ስሜት አይሰጣትም። ግን እኮ የሆነች ለንቋሳ ፍጥረት ናት፣ እንደኔ ዝነኛ እና ተወዳጅ አይደለችም። ስለዚህ እኔ ማጣው ንጦት እሷ አታጣም። በዛ ላይ እሷ ሽሌ ያለላት እኔ ማንም የለኝም። ይሄ ትኩስ ስሜት ትኩስ የሐዘን ጫናውን አሸከማትና ትኩስ የእንባ ዘለላ አፈሰሰች። እስካርሌት እመኝታ ቤቷ እንዳለች እስከ ከሰዓት ድረስ እንደጨፈገጋቷለች። ወዲያው ሽርሽር ተጓዦቹ ሲመለሱ የሚፈጥሩት ድምፅ አነቃትና በመስኮቱ አሻግራ ስትመለከት ጋሪዎች በጫካ ዛፍ በወይን ሐረግና በትናንሽ ዕጽዋት ክምር ተሞልተው አየችና ከፋት እያንዳንዱ ሰው በደስታ ብዛት የደከመ ይመስላል እንደ ጠዋቱ እጃቸውን አውለበለቡላት እሷም እየከበዳት አጸፋውን መለሰች ሕይወት አሁን ተስፋ አስቆራጭ ጉዳይ ሆናለች በእርግጥም ደግሞ በዚህ ሁኔታ መኖር ዋጋ ቢስ ነው እራት ተበልቶ ጋደም በሚባልበት ሰዓት ስካርሌት በጭራሽ ባልጠበቀችው ሁኔታ ወይዘሮ ሜሪ ወይዘርና ወይዘሮ ኤልሲንግ ሊጠይቋቸው መጡ። ስካርሌት፣ ሜላኒና ወይዘሮ ፒትፓት በድንገተኛ ጎብኚዎቻቸው ተደናግጠው የደረት ቁልፋቸውን እየቆለፉና ጸጉራቸውን ላግ ላግ እያደረጉ ወደ ልፍኝ ወረዱ። የወይዘሮ ቦኔ ልጆች እኮ ኩፍኝ ያዛቸው። አሉ ወይዘሮ ሜሪ ዌዘር፣ ወይዘሮ ቦኔልን ተጠያቂ ናቸው የሚል አይነት አስተያየት እየተነበበባቸው። የማክለር ሴት ልጆችም ወደ ቨርጂኒያ ቶሎ ድረሱ ተብለው ተጠርተዋል አሉ ወይዘሮ ኤልሲንግ ሊሞት በተቃረበ ድምጻቸው፣ ለምንም ነገር ግድ የሌላቸው መሆኑን በሚያሳይ ሁኔታ እየተምነቀነቁ ዳላስ፣ ማክለር ቆስሏል አሉ። እንዴት ክፉ መርዶ ይዛችሁ መጣችሁ? ታዲያ አሁን እንግዲህ ምስኪኑ ዳላ! የለም የለም፣ እንደው ስጋ ለስጋ በትከሻ ውስጥ ነው ጠይቶ ያለፈው፣ አሉ ወይዘሮ ሜሪ ወዘር ፈጠን ብለው። በዚህ በክፉ ጊዜ ሊደርስ የሚገባው ነገር አልነበረም። ሴት ልጆቹ ይዘውት ሊመጡ ወደ ሰሜን ሊሄዱ ነው። ያም ሆኔ አሁን እኛ ቶሎ መሄድ አለብን። እዚህ ቁጭ ብለን ስናወራ እናደር። መቼም እዛው የመሳሪያ ቤት መጋዘን ሄደን የማጋገጡን ሥራ መጨረስ አለብን። ወይዘሮ ፔቲ አንችና ወይዘሮ ሜላኒ ለዛሬ ማታ በወይዘሮ ቦኔልና በማክሌር ሴት ልጆች ቦታ ተተክታችሁ እንድትሰሩ እንፈልጋችኋለን። ወይ ዶሊ፣ ዛሬ አንችልማ አንችልም የሚባል ነገር ካፍሽ እንዲወጣልሽ ልሻም ፒቲ፣ አሉ ወይዘሮ ሜሪ ወይዘር ጮክ ኮስተር ብለው፣ ባሪያዎቹ የሚበላና የሚጠጣውን ሁሉ ድራሹን እንዳያጠፉት መቆጣጠር አለባችሁ። የወይዘሮ ቦንር ስራ ያ ነበር። ሜላንዬ ደግሞ ደሞ የማክረል ልጆች ስራ ታክተሽ ትሰሪያለሽ። አይ ምስኪን ቻርሊ ሞቶ ገና ሙት ዓመቱ ሳይደርስ እኛ ወደዛ መሄድ የምንችል አይመስለኝም መስለኝም እና እሱንማ በደንብ አውቃለሁ። ሀዘኑ ምን ያህል መሪር እንደሆነባችሁማ አሳምር ያውቃለሁ። ሆኖም ለታላቁ አላማችን ስንል የማንከፍለው መስዋዕትነት አይኖርም። ወይዘሮ ኤልሲንግ ቁጣን በሚያበርደው ለስላሳ ድምጻቸው አቋረጡና ተናገሩ። እርግጥ መስራቱ እንኳን ደስ ይለናል፣ ግን ሌሎች ቆንጆ ቆንጆ ወጣቶችን ብትመድቡ ምን ያስቸግራችኋል? ወይዘሮ ሜሪ ወይዘር ከሙጃ ስንጣሬ የሚወጣ በሚመስል ድምፅ አስነጠሱ። አይ አንቺ ደግሞ፣ ዛሬ ወጣቶቹ ምን እንደነካቸው እንጃ። ምንም አይነት ኃላፊነት ብትሰጫቸው የሚሸከሙ አይደሉም። ሌላ ቦታ ላይ ያልተመደቡ ሴቶች በሙሉ ኑ ስሩ ስትያቸው አንድ ሺህ ሰበብ እየደረደሩ በጃልን አሉ በእነሱ ቤት አታለው ልባቸው ወልቋል ማመሰልኳቸው እነሱ ከመኮንኖቹ ጋር እሽኮለሌ ለማለት የማያመች ስራ መስራት አይፈልጉም አውቀባቸዋለሁ ማጋጣ ሁሉ ከባንኮኒ ጀርባ ቆመው ቀሚሳቸው ስለማይታይላቸው እዛ እንዳይመደቡ ስጋት ይዟቸዋል ያ የኮንትሮባንድ ዕቃ የሚያመጣው ሰውዬ ማን ነው ስሙ? ካፒቴን በትለር አሉና ሞሉላቸው። ወይዘሮ ኤልሲንግ አ ከሆስፒታል እቃው ጨመር ከቀሚስና ከጌጣጌጡ ቀነስ አድርጎ ቢያመጣ እኮ እንዴት ግልግል ነበር። ዛሬ አንድ ቀሚስ ካየውኝ ሌሎች ሀያ ሰላሳ ቀሚሶች ደግሞ ማየት ይኖርብኛል። ካፒቴን በትለር እንደዚህ ስም ያንገሸገሸኝ የለም ወይዘሮ ፒቲ እኔ ለሙግት ጊዜ የለኝም መምጣት አለብሽ ብያለሁ መምጣት አለብሽ ሁኔታችሁን ማንም የሚረዳው ማንም የሚያውቀው ነገር ነው ለዛውም ኋለኛው ክፍል ስለምትሆኑ ማንም አያያችሁም ሚልየም ፊት ለፊት ሆና ለሰው አይን አትጋለጥም። ምስኪኖቹ የማክለር ሴት ልጆች የተመደቡበት ክፍል በታች በኩል ጠርዙ ላይ ካሉት ክፍሎች ውስጥ አንዱ ስለሆነ ማንም ልብ አይላቸውም መሄድ ያለብን ይመስለኛል አለች እስካርሌት ለመሄድ ያላትን ጉጉት ደብቃና ፊቷን ግልጽና የሚታመን ለማድረግ እየሞከረች ለሆስፒታሉ ማድረግ ካለብን ነገሮች ሁሉ በጣም ትንሹ ነገር ነው ይሄ ከመጡት ሴቶች አንዳቸውም እሷን አላነሷትም ነበርና ወደ እሷ ዞረው አተኩረው ተመለከቷት መቼም ምንም ያህል ለዓላማው ሟች ቢሆኑ ምንም ለዓላማቸው ብለው ከአገር ልማድ ለማፈንገጥ ወደ ኋላ ባይሉ ገና ሐዘኗ ዓመት ያልሞላውን የሙት ሚስት ነይና ባዛር ላይ ተገኘ አይሉ አላበዱም። ስካርሌት የትክታ አስተያየታቸውን እንደ ልጅ ባለ ንግግር ሰበረችው። እንደሚመስለኝ ሁላችንም በመረባረብ ዓላማው የተሳካ እንዲሆን መጣጣር አለብን። እኔም ከሜላኒ ጋር እዛኛው ምድብ ላይ ተገኝቼ ማገልገል አለብኝ ምክንያቱም ከአንድ ሁለት የተሻለ ይሰራል አይመስልሽም ሜላኒ መቼም አለች። ሜላኒ ማብረዳኝ እያለች በሐዘን ላይ ያለች ሴት በእንዲህ ያለው የአደባባይ ስብሰባ ላይ መገኘት ምን ያህል ነውር እንደሆነ ስለምታውቅ የምትመልሰውን አታ ተደናገጠች። አድማጮቻችን የክፍል ሠላሳ አምስት ትረካ አደመጣችሁት።